ያብሽ እኔ ለፉ ያለሽን ስሜት አሁን በነገርሽኝ ነገር ገምቻለሁ። ገባሽ? ከፉ ጋር የሆነ ነገር መጀመር እንደፈለግሽ አይንሽም ይናገራል። አወራርሽም፣ ሁሉ ድርጊቶችሽ ይናገራሉ። እና ለእኔ ደግሞ ይህንን ጥያቄ እየጠያቅሽ እኔ ልብን ማድማት የለብሽም። ገባሽ? ገረው ዛሬ ነው መናገር ያለብኝ። ችግር የለም። አሁን ምን ነገር ነገር ትችዋለሁ። ቤት እንሄድ፣ መዝናብ እየበቃ ነው። እኔ ያግሻለሁ በኋላ ለምን እንደሆነ ሐሳቡን ቀይራለች። ጉድ ጉድ ጉድ ጉድ ማለት አሁን ነው ፈቲ፣ አንቺም አንቺም ከፎፉ ፍቅር ያዘሽ። አዎ፣ መላመድ እኮ ፍቅር ያስይዛል። በእርግጥ ግን እስከ ዛሬ ድረስ ሺ አሁን በፎፉ እና በፍቅር መካከል ፍቅር ቢኖር ኖሮ ምን ልትሆኝ ነበረ? አሰብኩት እኮ ልትሰቃይ ነበር። በቃ እንደዚህ የምቅ አድርገሽ ይዘሹ የእውነት እስከ ዛሬ ድረስ እየወደድሽው ነበር። አሁን እኮ ፉፉና ፍቅር በመካከላችን ምንም አይነት ነገር የለም የፍቅር ግንኙነት የለንም ስላሉ ነው የተናገርሽው እንጂ፣ በቃ ትጎጂ ነበር ትጎጂ ነበር። ይሄ አጋጣሚ ባይፈጠር ኖሮ ማለት ነው። ግን አሁን ፉፉ ፍቅርሽን ተቀበለሽም አልተቀበለሽም ተንፍሰሻል። እንደገና ደግሞ ለእኛ አጋርተሻናል። እኛ ቤተሰቦቻችሁ እያለን ምንም እንዳታስቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ እንግዲህ ዛሬ ፈኪና እያቸዋታ፣ ማሻላ ፒንክ በፒንክ ሆና ደሞ ወፍራለች እንደ አምሮባታል። ማሻላ እና እንግዲህ ጭርስ ይላል፣ ውድም ነው ነገሩ። ዛሬም እንግዲህ የሂሳሙ ፎቶ ለጥፋን የመጣችው ይውጣላችሁ ነው ነገሩ፣ ይውጣላችሁ። ዛሬም ደገምኩት። ሳይኪ ውነቴ ነው ምልሽ። በዚሁ ከቀጠሽ አደለም፣ ጠላቶችሽን ወዳጆችሽን ነው ድፍት የምታደርግ። የውነቴ ነው ምልሽ። እንዲ ታይንቺ እንተሳሰብ። እና እንግዲህ ያው ነገ ይመጣሉ ብዬ ተስፋ አድርጋለውኝ። ሁለታቸውም ዛሬ ብቅ ብቅ ብለው ነበረ፣ አህሙን ፋኪን በቲክታክ ማለት ነው። እና እንግዲህ የጠፉትም ያው አህሙ አዳማ ስለነበር ነው። አዳማ በሄደ ሰዓት ሁሉ እሱ በቃ ቪዲዮ የለም ዝሮ ግን ማለት ነው፣ በፈኪ ላይ ትንሽ አስተያየት መስጠት እፈልጋለሁ። ይሄ ነገር የምር ስለምወዳት ከዚህ ነገር እንድትወጣ ስለምፈልግ ማለት ነው። ምን ኢሳብል የምትለጥፈው ፎቶ ምንም ምቾት እየሰጠኝ አይደለም፣ ለእሷም ጥሩ አይደለም። እና ብትጠቀምበት አብረው እየመጡ ቪዲዮ ቢሰሩ ቢጠቃቀሙ ምናምን ነገር ኢትስ ኦኬ ኖርማል ነው። ከሌሎችም አንጻር እንረዳለን። ስራ ነው ድራማ ነው ብለን እንተዋቸው። ይተውሻል የሚሳደቡ ሰዎች ማለት ነው፣ ይተውሻል። ገባሽ ብትለጣጠፊ ምን ብትይም ችግር የለውም። ታምኔ ለብለጥፊ ማብራቸው ቪዲዮ ብትመጡም ያንን ነገር ሰው አምኖ ይቀበላል። በቃ ይህ ነገር ድራማ ነው ስራ ነው ምናምን የሚለውን ነገር ያምናል። ግን አሁን አንቺ እዚህ ጋር ምንድን ነው እየፈጠርሽ ያለሽው? ለሰዎች ስራ እየፈጠርሽ አጀንዳ እየሰጠሽ አንቺ ራስሽ እየተሰደብሽ እንጂ እየተጠቀምሽበት አይደለም። ያ ነገር ደግሞ ለአንቺ ጥሩ አደለም። ይሄ ስድብ ስድብ ስድብ ሁልጊዜ አንድ ቀን ይመርዝሻል ምላስ እኮ የሰው ልጅ ምላስ እኮ አጥንት የሌለው ምላስ እኮ አጥንት የሌለው ሰይፍ ነው። ይመርዝሽ ጥሩ አደለም፣ ለአንቺ ጥሩ አደለም። በቃ ብትጠቀቢበት፣ በቃ ስራሽ ላይ ትኩረት ፎክስ ታደርጋለሽ። የሚሰርቡሽ ሰው ያን ያክል ቦታ አትሰጭውም። ግን አሁን አንቺ እየሰራሽበት አደለም። በቃ ያ ነገር እንደምታዩ በጣም እርግጠኛ ነኝ። ለስድብ ቦታ የማትሰጭው ስራ ላይ ስትሆኝ እንጂ ሳትሰሪ አደለም። አሁን አንቺ ደግሞ እየሰራሽ አደለም። እኔ እዚህ ጋር አስመስሎ ማለፍ አላቀትኝም። አሁን እዚህ ጋር ደጋረግሻቸው ይቃጠሉ ይውጣላቸው ምናምን ማለት ቀላል ነው። ለእኔ ግን የምር አሁን እንደ በፊቱ አይደለሁም። በጣም ነው የምወድሽ። በጣም ነው ማስብልሽ ከሚሰጥሽ ማስተያየት ምናምን ከምትገፊው አንጻር በጣም ስለምታሳዝኝ ነው። እና እልክ ደግሞ ጥሩ አይደለም። እኔ ከአንቺ የበለጠ በጣም እልከኛ ነኝ። በጣም በጣም የምጠለው ባህሪ በጣም እልከኛ ነኝ። እንደውም እናቴ አንድ ቀን እንደው በዚህ እልከኝነትሽ ነው የምትጠፊው ትለኛለች። በጣም ከእልኬ እልኬ ምን ያክል በጣም ከባድ ነበር። እና እንደውም አሁን አረብ ሀገር ምናምን ከመጣሁ እንደዚህ እልክ የሚባለውን ነገር እየተንኩ መጣሁ እንጂ ሶብር፣ ትዕግስት የሚባለውን ነገር ማሳለፍ የሚባለውን ነገር እያወቅኩም እየተማርኩም እየተለወጥኩም መጣሁ እንጂ በጣም እልከኛ ለኝ እና አንቺም ደግሞ ኤልክ ውስጥ ባትገቢ ለማትጠቀሚበት ነገር ሰዎችን ለመጥቀም ነው እያደረግሻለሽ፣ አልታወቀሽም። ሰዎች ይጠቀሙብሻል። እንደገና ደግሞ ሲቀጥል አንቺ ፌመስ ነሽ፣ እንደዚህ መለጠፍ ሲጀመርም አይመጥንሽም፣ አያከብርሽም። ማያከብርሽን ወንድ መለጠፍ የለብሽም። ድጋሚ እንደው ይህ ርዕስ እንደሁም ቶሎ ቢዘጋ በጣም ደስ ይለኛል፣ ደስ ይለኛል። ነገሩ እውነት እንኳን ቢሆን በውስጥ ብጨርሱት አሁን ድጋሚ ካገኘሽ እኔ ምን ነገረ ስራው ምናምን ደስ አላለኝም። ባለፈው ለራሱ የሆነ የሰጠው መልስ አለ ስላንቺ ምናምን ኮሚኒቲ እየሰጡት ምናምን፣ ድጋሜ ሲያገኝሽ ለራሱ የሆነ ነገር ማድረግ ነው የሚፈልገው ይሄ ልጅ እና በአትቀርቢው እሱ ማግኘት ባትቺ በጣም ደስ ይለኛል። እና አህሙ ጋር ተመልሰሽ ብትመጡልን በጣም ደስ ይለና። በቃ እንደ እኛ ለየት ያለ ነገር ስሯልን እንጂ ተለያዩ ልዩነት ፍጠሩ አላልንም እኮ ምን ሆናችኋልና? ለማንኛውም ብትሰሩ ከኛም በላይ የምትጠቀሙት እናንተ ሆናችሁ እኛ ነስራ አካልን እድሜ እድሜ ምንድ ነው የሚባለው እድሜ ለዩቱበር፣ እድሜ ለቴክታክር ብዙ ስራ መፍጠር ይችላሉ። በነሱ መስራት አያቅተንም። እድሉን ተጠቅማችሁ ብትጠቀሙ ብትሰሩ ለራሳችሁ ነው እንጂ ለእኛ አይደለም። ዞሮ ይመቻችሁ፣ ሰላም ከሆናችሁ ማለት ነው። ሲቀጥል ወደ ፍቅርና ፉፉ ልምጣላችሁ። ፍቅርና ፉፉ እንግዲህ ከአሁን በፊት ተጣልተው ተጣልተው እንግዲህ ፍቅር ወደ አብርሽ ጋር ሄድኩ ብላ አብርሽ ጋር ስትሄድ እንኳንም ሄደች በቃ ሳይ እልል ብላችሁ ሸኛችኋት፣ እና ፈቲና ማነ ፉፉ ደግሞ ሲገናኙ በቃ ይችናት የምትመጠን ይችናት የምትሆነ ብላችሁ አጨብጭባችሁ ተቀበላችሁለት፣ ፈቲን ማለት ነው። ከዛ ያ ነገር ሁሉ አልፎ እኛም ከአንዱ አንዱ አጨብጭበን አጨብጭበን አጨብጭበን መልሰው ፉፉና ፍቅር ሲጣሉ ደግሞ ማነው ፉፉና ፍቅር ደግሞ ሲታረቁ እንዴ ሁለታችሁ ናቸው አብራችሁ የምትሄዱት ማቸው የምታደርጉት የምትሆኑት እያላችሁ ምናምን ነገር ተቀበላችኋቸው ማለት ነው። በጣም አጨብጭባችሁ ምናምን ነገር። አሁን ደግሞ በሁለታቸው መካከል ምንም አይነት ሪሌሽን የለንም፣ ምንም አይነት የፍቅር ግንኙነት የለንም ሲሉ ፈቲን ደግሞ ፉፉን እወደዋለሁ ብላ መጣች። ከዛ አሁን ፍቅርን ከመካከላቸው ውጪ፣ ለአንቺ በእምነትሽ ነው መግባት ያለብሽ። በእምነቷ ብታገባ ደስ ይለናል። ሙስሊምም ሆነ ክርስቲያኑም አብዛኞቻችን የምንደግፈው ነገር አደለም። ፍቅርና ፉፉ ባይጋቡ ደስ ይለኛል። ግን ፍቅር ጥሩ ልጅ ነች፣ ጥሩ ነች፣ ሳቂተኛ ነች፣ ተጫዋች ነች፣ የዋ ልጅ ነች፣ ብልጥም ነች፣ በዛውም ልክና ትመቸኛለች ፉፉም እንደዛው መልካም አስተዋይ ቀብራራ ብቻ፣ ሁለታቸውም ደስ የሚል ነገር አላቸው። ፈቲም ደግሞ ጨዋ ነች እና ዞሮ ዞሮ እኔ እዚህ ጋር መናገር የምፈልገው እነሱን ሳይሆን አሁን እነሱ ምናልባት ፕራንክ እየተደራረጉ ሊሆን ይችላል፣ ድራማ ሊሆን ይችላል ምናምን። ነገር ግን ኮሜንታተሮች ለምንድን ነው ዥዋዥዋ የምትጫወቱት እንዴ? የሆነ ክፍተት ሲፈጠር እነሱ ሲለያዩ እንትን ትላላችሁ በቃ ከከሌ ጋ ነው መሆን ያለብ፣ እንኳን ወጣሽ እንኳን ወጣሽ ትላላችሁ ማለት ነው። ሲታረቁ ደግሞ ትቀበላላችሁ። እሺ፣ እነዚህ ልጆች መቀየር የምትችሉት በዚህ መንገድ ነው። እነዚህ ልጆች ማስተባር የምትችሉት በዚህ ሀሳብ ነው። ሀሳብ በመለዋወጥ ዥወዥወ በመጫወት ከዛ ከዚህ እንዲ አንድ አቋም ይኑራችሁ። እነሱን ለመቀየር አንድ ሀሳብ፣ አንድ አቋም ይኑራችሁ። አብረው መስራት አብረው መስራት ችግር የለውም፣ ተባብረው ማለት ነው ቪዲዮ ምናምን ነገር በይሄ ሪሌሽን ውስጥ ግን፣ ትዳር ምናምን የሚባለው ነገር ውስጥ ግን አለማበረታታት ካለባችሁ በማንኛውም ሰዓት አታበረታቱ። ሲጣሉ ብቻ ሲጣሉ ሳይሆን ሳይጣሉ ለራሱ ይሄ ነገር ልክ አይደለም ብላችሁ አንድ አቋም ይኖራችሁ እንጂ ከእናንተ እናንተ ምንም ልትመልሷቸው አትችሉም። እንደዚህ አቋማችሁ ግን አንድ አቃም ካላችሁ ምናልባት ልትመልሷቸው ትችላላችሁ። ነው እንደ አጠቃላይ እያልኩ ያለሁት ግን አሁን ላይ ግን ማለት ነው ይመስለኛል። ያው ፈቲ ፕራንክ እያደረገቻቸው ነው የሚመስለኝ። ምክንያቱም በተደጋጋሚ ብዙ ጊዜ ፕራንክ አድርገዋታል። ፕራንክን እያደረገቻቸው ነው ብዬ ነው የማስበው። እንዴ ፈቲ እኮ መስላነች እንዴ አንቺን እንደው ተንበርክኮ ተንበርክኮ እንደው ያልጠየቀሽ እንዳለ ቢባል ማን ያምናል? ባላተሽ ነው ፉፉንም ስለምትይኝው ቢባል ማን ያምናል? አላምንሽም፣ አላምንሽም ፕራንክ ነው የሚሆነው። ዝሩ እዚህ ጋ የነፉፉና የነፍቅር ቤተሰቦች አንድ አቋም ይኖራችሁ። በእርግጥ እኔም አላበረታታም እያበረታታውም አይደለም። ድጋሚ የምነግራችሁ ነገር ሁለታቸው ባይጋቡ ደስ ይለኛል። አብረው ቢሰሩ ደግሞ ለነሱ ያዋጣል። ስለሚያወጣቸውም ነው የሚሰሩ ሲጀመርም? ይሄ ፍቅር የሚባለው ነገር ግን እውነት ከሆነ ከድሮም ጀምሮ አላቸው የሆነ ግንኙነት። በእርግጥ ግን ግንኙነት ስላቸው ያው ከልጅነታቸው ጀምሮ ነው። ፉፉና ፍቅር ፍቅር ውስጥ ሊሆኑም ላይሆንም አላውቅም። ስለሱ አይደለም እያወራለት፣ ግን ጓደኝነታቸው ከድሮ ጀምሮ ነው የጠነከረ፣ ነው እኛ ባልነው መንገድ የሚለይ አይደለም። ግን ፈጣሪ ካለ ሊለያቸው ይችላል ጓደኝነታቸውን ሳይሆን